ነው አንተ ኦዲንስም እያየኝ ነው።

ሰላም ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደናናችሁ? እኔ ደናነኛ አልሐምዱሌላ። በጣም ቆየን ከተገናኘን። ያው ተሰማለች ብዬ ያስባለሁ እና ማብራት ትንሽኛ ጋ የሰማውን አስቸጋሪ ነበረ እና በዛ በዛ ምናም በሌላ ሀጃም ሁኝ ጠፍቻለሁ። አልጠፋማሁን አለሁኝ። ዛሬ በዚህ አጋጣሚ ብዙ ማውራት አልፈልግም፣ ግን ኢክሩጋ የተለቀቀውን ቪዲዮ አይታቸዋልና በማዘር ምክንያት ያው እናትን ማሳፈር አልፈልግም። በቃ ይቅር መባባል አላህ ይወዳልና አላህ ደግሞ ውስጣችንም የሆነ ቂም ምናምን ካለ አላህ ያጥፋለን። በቃ ለአላህ ብዬ አፉ ብያታለሁኝና ኢክሩጋ አይታቸዋል ቪዲዮውም በሙሉ እና በቃ ታረቀም ምናምን ሰላም ፈጥረም ምናምን በቃ ወደ ቤት ገባም ማለት ነው። ተለያየ ከዛን ከሚኪ ጋም ጥል ነበርኩኝ ታውቃላችሁ። እና ለምንድን ነው ሁለቱንም የሚያናድን ነገር አልሰራም ምናምን አልኩና፣ ያው እንደ እነሱ እንዳደረጉኝ ሳይሆን ትንሽ ዝም ብዬ ልበቀላቸው? ያንን በቀላቸው በምንድን ነው አብዛኛው ጠላት ማለት ነው ላይክ ስለኛ መውደቅ የሚሉኝ ስለኛ ጠላት የቅርብ ጠላቶቻችን ስለኛ በጣም ብዙ ነገር ያወራሉ፣ በጣም ብዙ ነገር ያልሆነውን ማለት ነው። እና ጊዜ ሰጥቶ እንደ ስለኛ ተጨንቆ ራሱ እንደዚህ ጊዜ ሰጥቶ ስለኛ የሚያወራ ሰው መኖሩ በራሱ በጣም ትልቅ ነገር ነው እንዴ። ሰው ስለኛ ይሄን ያህል ቦታ ሰጥቶ ይከታተለናል፣ ሰው ስለኛ ተጨንቆ ያወራል የሚል ነገር ነው አእምሮ ላይ ያለው። እና በጣም ደስ ብሎኛል እንደኔ ማለት ነው። ያው እንግዲህ ሰው ማውራቱ መለፍለፉን ምናምን አያቆምም። ባዶ ጭንቅላት ያለው ሰው ለዛ ሰው እኔ እንጃ ምንም መልስ መስጠት አያስፈልግም ብዬ ነው የማስበውና መልስ መስጠት ባለብን በኩል ነው መልስ የምንሰጠው። እኔ እዚች ጋ ምንም አይነት መልስ ልሰጥ እንፈልግ አይደለም መልስ የሚሰጠው እኔ በነገራችን ላይ ተጨንቄ ስለዛ ሰው መልስ የምሰጠው ስለዛ ሰው የሚጨነቅ ከሆነ ስለዛ ሰው የሚያሳስበኝ ከሆነ ስለዛ ሰው በቃ ያ ሰው ምን አለኝ ብዬ የምጨነቅ ምናምን አይነት ሰው ከሆንኩኝ ስለዛ ሰው ተጨንቄ መልስ እሰጣለሁ ማለት ስለዛ ሰው ግን ምንም ቦታም ካለልኝ ማልጨነቅለት ሰው ከሆነ ምንቀው ሰው ከሆነ ቦታም ማልሰጥም መልስም ማልሰጥም። ትንሽ ያው በጣም የምንወዳቸው የምናከብራቸው ጓደኞቻችን ላይ ትንሽ አፋቸውን የተጸዳዱ ያሉ ሰዎች አንዳንድ ሰዎች ሰዎች አሉና በፊት የሚል አባባል አለ። ሰው በራሱ እጅ ብዙ ነገር ወደ ራሱ ያቀረበ ነውና ሁሉ ነገር በልክ ባግባግ ቢሆን መልካም ይመስለኛል። በሰላም መኖር እየተቻለ ለምን በራስ ጣጣ በአፍ በአፍ በራሳችን እጅ እንመለው ነገር ይሄንን ነውእና እና ወደ ገደለብ ስገባላችሁ ምንድን ነው ሚኪና ኢክሩ አንድ ላይ ናቸው፣ ከሚኪ ነው ያረገዘችው ምናምና ምና የሚባል ነገር አለ። እና ያንን ነገር አይወዱም እነሱም። እንደዚህ ከካሜራ ጀርባን በፊት እንደዚህ እንደዚህ ምናምን ብዬ ስ እንደ ቀልድ እንኳን ስጠቀም ሁለቱም በጣም ነው የሚናደሩት። ምክንያቱም እኛ መሀል ያለውን ነገር ስለማወቅ ማለት ነውና ያለሁበት ቦታ ሚኪንም ኢክሩንም ኑ ብያቸው ኑ አለኝና አንድ ላይ ይመጣሉ ብዬ አስባለሁ። ሲመጡ ምንድን ነው እምላቸው በጣም ገጭ ምናምን ብዬ ለምንድን ነው ለኦዲየንስ የማትናገሩት ሁለታችሁ መሀል ያለውን ነገር? አንቺ የሚያረጋግሹ ከሱ ነው ለምንድን ምናምናም ብዬ በጣም እንትን እላታለሁ። እና ያው ይክሩ ደሞ የምታሳየውን ታውቃላችሁ። እና ስለማወቅ እውነቱን ካሜራውን ኃይድና አይደለም፣ ችግር የለውም እንደዚህ ምክንያቱም እነሱ ማወቅ አለባቸው ምናምን ብዬ ጓ ብዬ ነው ማወራት። እና ይሄን ነገር ስላችሁ ደግሞ ወላሂ ለአዚም ወላሂ ለአዚም የምላችሁ አልምልም። ኢክራምና ሚኪ መሀል ምንም ነገር የለም። ከጓደኝነት ከመዋደድ ከመተሳሰብ ውጪ ምንም ነገር የለም። ወላሂ ለአዚም የምሬ ነው። ማንም ሰካራም የፈለገው ማውራት ይችላል። ግን ሁለቱ መሀል ምንም አይነት ነገር የለም። ይህንን ልነግራችሁ እፈልጋለሁ። ግን እኔ ትንሽ ሰሞኑን አናደውኝ ስለነበረ በቃ ዝም ብዬ ልበቀላቸው ብዬ ነው። እሺ ወዴንስ ማውቃለበት ምናምን እላለሁ። ደርሰዋል መሰለኝ ቤተሰብ እያወራውና ይምጡ በቃ እንዳልስቅና ጓ ብዬ ነው ማውራት የትም እንዳትሄዱ። ስምጡ እንገናኛለን። ላይክ ሼር፣ ሰብስክራይብ ያደረጋችሁ ጠብቁኝ። አወዳችኋለሁ፣ አከብራችኋለሁ። አላወቁም እኔ እዚህ

ማለት ልቀልድ ምናምን አይደለም። እሺ የጠራኋችሁ እና ተጣልተንም ላገኛችሁ ምናምን ፈልጌ ነበረ። ላይክ ኦዲየንስ ማወቅ ስላለበት፣ ምክንያቱም በውስጥ እኔ በጣም ብዙ የሚጠይቀኝ ሰው አለ፣ ስለናንተ መሀል ስላለው ነገር እና እኔ ብዙ መናገር አልፈልግም፣ ምክንያቱም ምንም ነገር ማሳወቅ የሚጠበቅባችሁ እናንተ ናችሁ። እና ኦዲየንስም በጣም ሸውደናል። እኔም ከናንተ ጋር ተባባሪ ነኝ ማለት ይቻላል እኮ ላውራ ላውራ እኮ ምንድን ነው አይ ኖ መጣላት አይደለም መሀላችሁ ስላለው ነገር አብራችሁ እንደሆናችሁ ምናምን በጣም ብዙ ሰው ያወራል፣ አለ ግን እናንተ ሁሉንም ነገር በድብቅ እኔ ነገር ምን ከዚህ በላይ አትሳቅ አንቺ እንዴ ነው የምታስቢው? አይ እናንሳ ማለት ሽ ምን አለ የምታውቂው ነገር ነው። ምንድን ነው እናንሳ ምናምን አይደለም። ግን በቃ ከዚህ በኋላ ከእናንተ ጋር እኔ መተባበር ምናምን አልፈልግም። እና በጣም ብዙ ሰው በጣም ብዙ ሰው ኢክራም ከማን ነው ያረገዘችው ኢክራም ከማን ነው ማንን ነው ያገባችሁ ምናምን እያሉኝ እና እኔ ይሄን ያህል ደብቄ ነበረ። ግን ከዚህ በላይ መደበቅ አልችልም። ሁለታችሁም ይፋ አድርጉ። ከሚኪ ነው። ከዚህ በላይ መደበቅ ምናምን አልችልም። ያማታል ነው እኮ ነው። እኔ ማልጠብቅም ነበር። ያውቃል። አንቺ ምንድን ነው የምትይው? አይደለም እኔ መናገር ማልፈልግም እኮ እስከዛሬ ከኛ ጋር ሆነሽ የእኔና እሷን ግንኙነት እያወቅሽ አንቺ መንደሎች ሌሎችም የሆነ ፍንጫ አግኝተው ነው። እኔም ደግሞ አብሬያችሁ እኔ ስለማወቅ እናገራለሁ። ቻናል ማሳወቅ እፈልጋችሁ። እሺ ተረጋጊና፣ ሰዎች ዛሬ ቤትም

እውነትን ደብቄ ሰላም ይቅርብኝ። እኮ ሚኪ ስለሆነ ነው እኮ እመኝ፣ እሱ ስለሆነ ነው። እኔ ምንም አታመጡም ሁለታችሁ ምን እረፍት እመኑ እኮ እመኑ በቃ እመኑ ተናገሩ በቃ እኔ አልችልም ቤት እየጠየቁኝ ነው ቤት መታረቃችን ሰሙና ጠየቁኝ ተናገርኩኝ ኦዲየንስ ይወቅ እውነቱ የፈለግከው አይ ባልም እረፍት ማንን

ልቀቀው ልቀቀው! ልገሉኝ ነው፣ እኔ ልገሉኝ ነው አይደለም። ይሄ ምስክር አለ፣ አንተ ኦዲየንስም እያየኝ ነው። በቃ ሂዱ፣ እኔ አልፈልግም። ከእሱ ነው እንዳየፈለጋችሁትን በል። እሺ አንቺ ድሮም አብሽን ክፈቺ ነው እኔ ላይ። እኔ ግን አልደብቅም መታረቅ የፈለጋችሁትን በለኝ፣ ችግር የለም የፈለጋችሁት

የልት ሄዱ ነው? የልት ሄዱ ነው? ና ቆይ፣ ካሜራው እንዳነካ እንዳነካ እንዳነካ። በቃ በቃ። ፍራንክ ነው፣ ፍራንክ ነው፣ ወላሂ ፍራንክ ነው።

አውቄ ነው ለኦዲንስ፣ ሁሉንም ነግሬያለሁ። ወላሂ ምንም ምንም አላችሁ እንዳለ ሌለ ነግሬያለሁ። ወላሂ ወላሂ ተናግሬያለሁ። አንተ ወላሂ እያልኳቸው፣ ሰው የሚረዳው በሌላ መንገድ ነው እኮ ወላሂ አልኩኝ፣ አይደለ እሺ፣ እሺ፣ ወላሂ ነገርኳቸው። እኔ ነገርኳቸው ለእነሱ ወላሂ ውሸት እንደሆነ ፕራንክ

አያቸው እንዴት እንደሚናደዱ እንደነገርኳችሁ ነው በጣም ነው የሚናደዱት ወላይ እንደዚህ በቀል ደራሱ መስማት አይፈልጉ ተሳክቶልኛል ቅጥል እንዳደረጉኝ ውስጤ ነው ቅቤ ቅቤ የጠጣው ራስ ራስኩኝ በቃ አብራችሁን ስለቆያችሁ ከልብ አመሰግናለሁ ካጠፋሁኝ ይቅርታ እኔ ግን ያው ፕራንክ መሆኑን ለእናንተ ነግሬያለሁ ሁለቱ መሀል ምንም እንዳሌለ ማን እንደሆነ ምናምን እኔ ያውቃለሁኝ ቤተሰብም ያውቃል ለዛ በቃ ወዳቸኋለሁ አከብራቸኋለሁ ሰላማችሁ ይብዛልኝ